ማሻአላህ ለብቻ አያችሁ። ወልቺ ደግሞ ምን አደረገች? እዛ ዲስኩር የሆኑ መጽሐፍቶች ይገርማቸዋል። እርስ በእርሳቸው የሚጋጩ አቤልና ቃየል የተጣሉት በሴት ነው። ማን እንደጻፈው ማይታወቅ፣ መቼ እንደተጻፈ ማይታወቅ የሁላችሁ ቀዳሚቷ ኦርቶዶክስ እንደዚህ አድርጋ ነው ያስቀመጠቻቸው። ለብቻ አያችሁ። ሁለተኛ የቀኖና መጽሐፍት ብላ ለብቻ ነው ያስቀመጠችው ቀዳሚቷ ኦርቶዶክስ ተመልከቱ ለብቻ ይቺ ደግሞ ምን አደረገች እነዛ ለብቻ የተቀመጡትን መጽሐፍት እዚህ መሀል ላይ ገብተዋል ከእውነተኞች ጋር እዚህ በመሀል በመሀል ገብተዋል ከእውነተኞች ጋር ተቀላቅለው ነው የገቡት ተቀላቅለው ገብተዋል እነዛ የሐሰት መጽሐፍቶች ማለት ነው እነዛ ዲስኩር የሆኑ መጽሐፍቶች ይገርማቸዋል እርስ በርሳቸው የሚጋጩ ገንዘብ አይብቃህ ብለው የሚያውጁ እና አቤልና አቤልና ቃየል የተጣሉት በሴት ነው ብለው ከዛ ፍጥረት ከእውነተኛው መጽሐፍ ጋር ጭራሽ የሚቃረን መጽሐፍ ማለት ነው። የሚጻረር መጽሐፍ ማን እንደጻፈው ማይታወቅ መቼ እንደተጻፈ ማይታወቅ የት ቦታ እንደተጻፈ ማይታወቅ ማለት ነው። እነዚህ በመሃል ላይ ከእውነተኞች ጋር አስራ አምስት መጽሐፍት አስገብታለች አሁኑ ኦርቶዶክስ። እሱ ብቻ አይደለም። የሚገርማችሁ ነገር እነዚህ የሐሰት መጽሐፍቶችን ማስገንባት ብቻ አይደለም። የሚገርማችሁ ነገር ቅድም የቀዳሚቷ ኦርቶዶክስ ቤተ ክርስቲያን መጽሐፍ ቅዱስ አንብቤላችኋለሁ። አማላጅነቱን አልካደም አልካደችም። እዚህ ጋር ደግሞ አማላጅነቱን ሙልጭ አድርጋ ክዳለች። እዚህ ጋር ወደ ሮሜ መልእክት እዚህ ጋር ስታነቡ ሮሜ መልእክት ላይ እዚህ ጋር ስታነቡ ሮሜ መልእክት ምዕራፍ ስምንት ቁጥር ሠላሳ አራት ላይ ምን ይላል መሰላችሁ? የሚፈርደውስ ማን ነው? የሞተው ይሉቅንም ከሙታን ተለይቶ የተነሳው በእግዚአብሔር ቀኝ የተቀመጠው ደግሞ ስለ እኛ የሚፈርደው ይላል። እዚህ ጋር ደግሞ ስለ እኛ የሚፈርደው ኢየሱስ ክርስቶስ ነው ይላል። እንዴ! በአንዲት ቤተ ክርስቲያን ሁለት ምላስ! በጣም ነው የሚገርመው። በአንዲት ቤተ ክርስቲያን ሁለት ምላስ አንዲት ቤተ ክርስቲያን ሁለት ቃል እዚህ ጋር ይማልዳል ይላል፣ እዚህ ጋር ደግሞ ይፈርዳል። እንዴት እንዴት ወገኖቼ ለዚህ ነው የምንጮኸው እኛ። እንዴት ቤተ ክርስቲያኒቱ ትዋሻለች? እንዴት ቤተ ክርስቲያኒቱ የዛሬ ሁለት ዓመት ሐዋርያው ጳውሎስ በመለኮታዊ እሳት ሆነው በመንፈስ ቅዱስ ኃይል ተሞልተው የሰበኩትን ቃል በዚህ ላይ ማንም ቢጨምር በዚህ ላይ ማንም ተሰልፎ ቢነግራችሁ እሱ ርጉም ነው ብሎ የደነገገውን የጻፈውን እንዴት ይቺ ቤተክርስቲያን እንዴ ልታደርጋለች? ይሄ እኮ የሰው ቃል እኮ አይደለም እኮ ይሄ እኮ የሰዎች እስትንፋስ እኮ አይደለም እኮ የሰዎች ፈጠራ እኮ አይደለም እኮ የእግዚአብሔር እስትንፋስ ነው እኮ ይሄ እኮ የእግዚአብሔር ሰዎች በመንፈስ ቅዱስ ተነድተው በመንፈስ ቅዱስ ምሪት በመንፈስ ቅዱስ ትርጓ ካክለው እግዚአብሔር መስክሮላቸው የጻፉት መጽሐፍ ነው ይሄ። ስለዚህ ቤተክርስቲያኒቱ ሁለት ዓይነት